በስተ መጨረሻም ዳኒ እጅ ሰጥቷል። ሶሲን ተውልኝ እባክህ፣ የኔ ብቻ ናት እያለ ፍጼን እየተማጸነው እየለመነው ይገኛል ማለት ነው። ድሮም ወንድ ልጅ ማለት ነው የወሬ ነው ብላችሁ የጣሉትን ሰው ሲያነሳባቸው አይወዱም። እና አንዳንድ ወንዶች ማለት ነው፣ ሁሉንም ባልልም ለሴት ልጅ ክብር ያላቸው፣ ለሴት ልጅ ፍቅር ያላቸው፣ የሴት ልጅ ዋጋ የገባቸው ብዙ ወንዶች አሉ፣ እና እነሱንም አንድ ላይ ጨፍልቄ ማውራት አልፈልግም እና ግን እንደ ዳኒ አይነት አንዳንድ ሰዎች አሉ። የያዙት በቃ ምንም ሳይመስላቸው ሌላ ነገር ለመያዝ ወይ ደግሞ ሌላ ነገር የተለየ ነገር ያለ መስሏቸው ሌላ ሰው ጋር የሚሄዱ ሌላ ሰው የሚፈልጉ ሰዎች አሉ። ና ዳኒ እንግዲህ እንደሚታወቀው ሃይሚን ነበር ተስፋ ያደረገው። ሶሲ ደብረው ነበረ፣ ከሶሲ ጋር መቀጠል አይፈልግም ነበር። ተንጠባሮ ነበር። በአጠቃላይ ጠልቷት ላይሆን ይችላል፣ ግን በቃ እንድት ለምነው እሱ ብቻ ተፈላጊ እንዲሆን ምናምን ነገር ይፈልግ ነበረ። እሷ ደግሞ ብለው ብለው በቃ የሱን ሁኔታ የሱን ፊት አይታ ተመልሳለች። በቃ የራሴ ኑሮ እኖራለሁ እንደውም ካንተ ጋር አልሆነም ስትለው ደግሞ ድጋሚ ተመልሶ እሱ ነው እየለመናት የሚገኘው በአሁኑ ሰዓት። ና አንዳንዴ ፍቅርን ይታደሉታል እንጂ አይታገሉትም። እና ምንም አይነት ነገር ቢኖር አንድን ሰው አፈቅርሃለሁ ብላችሁ እስከ ነገራችሁት ድረስ ለዛ ሰው ትልቅ የፍቅር ስሜት እስካላችሁ ድረስ ለዛ ሰው ዋጋ እስከ መጨረሻው ከፍላችሁ ከዛ ሰው ጋር ለመኖር የፈለገ ፈተና ቢመጣ ያን ፈተና ተቋቁሞ አልፎ ህይወትን አሸንፎ ጥሩ ነገር ላይ መድረስ ወይም ደግሞ ጥሩ ህይወትን መኖር እንጂ የሆነ ፈተና በመጣ ቁጥር የሆነ ችግር ጓ ባለ ቁጥር ትቶ መሄድ ጥሎ መሄድ ካለ ይሄ ፍቅር አይባልም። ፍቅር እኮ በቃ የእውነቴ ነው ብዙ ፈተና ይበዛበታል። ሲጀመር ማለት ነው እና አልጋ በአልጋ የሆነ ነገር የለም እና ደስ የሚል ስቃይ ያለው ስቃይ ስቃይም ደስታም ያለበት ነው እና ፍቅርን ሁሉንም ነገር የምታዩበት ነው። ማጣትን፣ ማግኘትን፣ መደሰትን፣ መከፋትን፣ ማልቀስን፣ መሳቅን ሁሉንም ነገር የያዘ በቃ ፍቅር ማለት ሕይወት ነው በአጭሩ ማለት ነው እና አንዳንድ ሰዎች ግን ያንን ነገር አይገባቸውም። ወይም ደግሞ የሆነ ችግር በተፈጠረ ቁጥር ጥለው ለመሄድ ምናምን ይሞክራሉ። ወይም ደግሞ የያዙት ነገር አልበቃ ብሏቸው የሌላን ሰው ወይ ደግሞ ሌላን ሰው ለማየት አሻግረው መፈለግ እነሱን ይነዛን ሰዎች መመኘት አይነት ነገሮች ይመጣሉ እና ዳኒ አሁን በጣም የእውነት ለሀይሚ ራሶ ተናግሬ ነበር፣ ግን ሀይሚ ከዳኒ ጋር ከሆነች በጭራሽ እንደማልቀበላት ወይም ደግሞ ይሄ ሀሳብ ጥሩ ነው ብዬ በምንም ተአምር አልፈቅድላትም ነበር። የእውነቴን ነው። ምናችሁ ሌላ ህይወት ልጀምር ትችላለች። የሀይሚ ጉዳይ ሌላ ጉዳይ ነው። ማለት ከብሮክ ጋር መሆን ካልቻለች ከሌላ ሰው ጋር ብትሆን ጥሩ ነው፣ የተሻለ ነገር ነው። ምክንያቱም ህይወቷን ኑሯን መኖር አለባት። ግን ከዳኔ ጋር ከሆነች ለአራት አመት ፍቅረኛው ያልሆነ ለእሷ ሊሆና ስለማይችል በፍጹም ይሄ ነገር ሊሆን አይችልም ብዬ በጣም ስከራከር ነበረና ዳኔ ደግሞ እንግዲህ ሶሲን በጣም ገፍቷታል፣ አልፈልግሽም ብሏታል። በጣም ኢግኖር ሲያደርጋት ነበረ ምናምን ነገር እሷም እንግዲህ እሱን ልታስረዳ እውነታውን ያለውን ነገር ልትነግረው ትፈልግ ነበር። እሱ ግን ሊያዳምጣት አልፈለገም። ግን ማዳመጥ ስላልፈለገ እውነታውን ማወቅ ስላልፈለገ ነው እንጂ የእውነቴ ነው። ማወቅ ቢፈልግ ኑሮ የእሷን ንጽሕና ማወቅ መጠየቅ ቢፈልግ ኑሮ ድሮ ነበር የሚረዳት። ግን እሱ አይኑ ሀይሚ ላይ ነበረ። በቃ ሀይሚን በቲ የማስገባት ነገር እንግዲህ በሁለት ቀን በሶስት ቀን ለሚያውቃት ልጅ ነው እንዲህ የሆነው። በእርግጥ ሀይሚ ቆንጆናት ምንም የሚጎላት ነገር የለም። በጣም ፋስት ነች። በጣም በቃ ምጥቁ ነች። የእውነት ለመናገር በጣም ንቁ ሴት ነች እና እሷን ነበረ የፈለገው እና ከእሷ ጋር መሆን የእውነት ነው። የሆነ ጊዜ ካስታወሳችሁ የሆነ ቀለበት ስጦታ ሊሰጣት ነበረ። የእንትኑን ፕሮግራም ሁለት መቶ የገባችበትን ሁለት መቶ ሺህ የገባችበትን እንትን አክብሮላት እንትን ለማለት ፈልጎ ነበረ። እሷ ጥላ ባቴል ኑሮ ማለት ነው። እና እዚህ ድረስ ደርሷል እንግዲህ አስቡት። የምትወደው ሴት እዚህ ቁጭ ብላ፣ የሚወዳት ሴት እዚህ ቁጭ ብላ ሌላ ማንነት፣ ሌላ ታሪክ፣ ሌላ ነገር ነበር ሲፈልግ የነበረው እና አንዳንዴ የያዝነውን ዋጋ ካልገባን ሌላ ለመያዝ ስንሞክር ከሁሉም ያጣሁንን ባዷችን መንገድ ላይ ሜዳ ላይ ነው የምንቀረው እና በጣም የሚያሳፍር ነገር ነበር ሲያደርግ የነበረው ኢቭን ብሩክ ራሱ ያልሆነ ነገር እንዲያደርግ ያልሆነ ነገር ውስጥ እንዲገባ አድርጎት ነበርና በስተ በስተመጨረሻም እንግዲህ የራሱን ህይወት ማስተካከል ሲችል የሰውን ህይወት አበላሽቶ በሰው ህይወት ቀጣል ጋር ገብቶ የራሱንም አበላሸና ሶሲ ደግሞ ከዚህ ልጅ ጋር ብሬ መሆን አልችልም ነው እያለችው የምትገኘው ለማንኛውም ግን ፍቅር አሁን ላይ ብሽሽቅ በቃ አንዱ አንዷ ሴት ይዛ ወንድ ይዛ ትመጣለች ሴቱ ወንድየው ደግሞ ሴት ይዞ ይመጣል የሆነ ግራ የሚጋባ ፍቅር ጣዕሙ የጠፋበት ሰላም የጠፋበት በቃ ሶሻል ሚዲያው በአጠቃላይ ያስጠላልና፣ እንግዲህ ች ልጅ ደግሞ ከፍፄ ጋር መጣለች። ከፍፄ ጋር እንደተግባቡ አብሮ መስራት እንደሚፈልጉ ምናምን ተናግረው ነበር። አንድ ሁለት ሶስት ቪዲዮችን አብሮ ሰርተዋልና፣ እንግዲህ በዛ መሰረት ከሱ ጋር ሲያያት አልቻለም። ሀይሚም ለሱ ልትሆን አልቻለችም። ጭራሽ በቃ መቅረብም መድፈርም አልፈልግም። ለምን ሀይሚ ኦረዲ የብሩክ እንደሆነች ስለሚያውቅ ማለት ነው። ወይም ደግሞ ወደ እሱ መምጣት እንደማትችል መቶ ፐርሰንት እርግጠኛ ሲሆን ያለው አማራጭ ምንድን ነው? ሶሲን መለመን ነው። ሶሲ ደግሞ እዚህ ጋር ሌላ ሰው ጋር ነች፣ ከፍፄ ጋ ሆናለች። እና ያ ነገር አሞታል አናዶ ዳዝ አበሳጭቶታልና እባክህን ሶሲ የኔ ነች፣ አትቀፋት፣ እንትናት ብላት እንደዚህ ምናምን እሷ የኔ ብቻ ናት ምናምን እያለ ነው የሚገኘው። ና ፍፄ በጣም አስተዋይ በጣም በሳል ልጅ ነው። ገና የሆነ ቪዲዮ አብረው ሲሰሩ ከእሷ ጋር መሆን የለበትም ብዬ ነበር፣ በነገራችን ላይ ምክንያቱም ፍፄ እንዲጎዳ አልፈልግም ብያለሁ። እሷ የሆነ ሰዓት ላይ መሄዷት አይቀርም ወደምታፈቅረው ወደሚያፈቅራት መሄዷ አይቀርም፣ እዛ ጋር ትታ የመጣችሁ ጀመር የመጣችው ነገር ስላለ ፍፄ ግን በሙሉ ልብሷን ካፈቀራት ከወደዳት ይጎዳል። ወደምትወደው ሰው ስትሄድ ፍፄን ትጎዳዋለች ብዬ ነበር። እና ደስ የሚለው ነገር ከፍፄ ጋር ምንም አይነት ግንኙነት የላቸውም ከእህትና ከወንድምነት ውጪ እና ይሄንንም እንግዲህ ፍፄን የተናገረው የእሷ አይታወቅም። ዛሬ ደግሞ ምን ይዛ ምንጉድ ይዛ እንደምትመጣ ና ግን መንከባከብ እንዳለበት ለእሷ ቦታ ጊዜ መስጠት እንዳለበት ማመን እንዳለበት እሷን ምናምን ነገር ፍፄ፣ በጣም በቃ ጥሩ ትልቅ ምክር ነው ሲመክረው የነበረው እውነት ለመናገር ና ዳኒ ከገባው ማለት ነው። አሁን እያለቃቀሰ ነው የመጣው። የምትወዳት አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። የእውነቴን ለመናገር ማለት ነው እጅ ላይ ያለች ዋጋዋ ያልገባ ሰው ጋር ሌላ ሰው ጋር ስትሆን እር ትላለ ቅጥል እንደው እንደዚህ አይነት ወንዶችንማ ማለት ነው የምሬ ነው ምላችሁ፣ ሙሉ አዲስ አበባን አዘግቶ በጣም በሚያምር ድል ባለ ሰርግ መጋባት፣ በቃ አይኑ ቅጥል ብሎ ጭርጭርጭርጭር ብሎ በቃ ተቃጥሎ እንዲሞት በእውነት ነው ምልሽ። በጣም እንዲህ ልበላችሁ እናደዳለሁ በቃ። አንዳንድ ሰዎች አብረናቸው እያለን ዋጋችን አይገባቸውም። በቃ የሴትነት ለሴት ራሱ ክብር የሌላቸው ሰዎች አሉ። በጣም በጣም ማለት ነው። እና ዳኒ እንደዛ ሲንቃት፣ ሲያዋርዳት፣ ሲያመናጭቃት እኔ በቃ ከሐይሚ ጋር ሆኛለሁ ምናምን፣ አንቺን አልፈልግሽም። በቃ እንደዛ ከብሩክ ጋር መሆን ትችላለች። በቃ አነጋገሩ ራሱ የዘጊ ዘጊ ነው። ዛሬ ግን እግሯ ስር የወደቀው እሱ ነው፣ ያለቀሰው እሱ ነው፣ የተናደደው እሱ ነው፣ የተበሳጨው እሱ ነው። እና አንዳንዴ ከመግፋት መገፋት ጥሩ ነው የእውነቴን ነው ምላችሁ። ስትገፉ ስትገፉ ደግሞ ተራራ ላይ የማትወርዱት ተራራ ላይ ትወጣላችሁ፣ ከፍ ያለ ደረጃ ላይ ትደርሳላችሁ፣ ከፍ ያለ ህይወት ላይ ትኖራላችሁ። እና ዳኒ በጣም ነው ያሳከኝ ማለት ነው። ትንሽማ መልፋት አለበት የምር እንደዚህ አይነቱን ወንድ በቃ እድሜ ልኩን። ግን ደግሞ እኔ ለሰው መጥፎ አለመኝ፣ ግን በቃ አንዳንዴ እሱን ስጠይቀውን ብኛለ ወንድሙን አገባውት የሚባል ነገር አለ ምንድን የሆነ በቅርብ ያለ ሰው ማግባት በቃ እሱን ማቃጠል፣ መናደድ፣ ማበሳጨት ዋጋዬ ካልገባው ከማንስ ጋር በሆን ምን አገባው፣ ግን ነገ ከነገ ወዲያ መጠው ደግሞ እሪ ማለቱ አይቀርምና ዳኒ እንግዲህ ብዙ ትምህርቶችን ተምረ እንደዚህ ስህተት እንደማሰራ ተስፋ አድርጋለሁና፣ አንዳንዴ መሸነፍም አለ እንደዚህ። ያኔም ቡርም ቡርም ስትል ነበር፣ በቃ ለገልጋይም አልመች ብለ ውይ ውይ ውይ ስትል ነበር እንደ አምቡላንስ። የምሬን ነው የምላቸው አሁን ግን ሶሲ ሶሲ እያልክ ነው የምትገኘው። ሶሲ በምን አይነት ሁኔታ ላይ እንዳለች አላቅም፣ ግን ሕይወቷ ላይ ኬርለስ የሆነች ለምንም ነገር የማትጨነቅ ሴት ትመስለኛለች ባልሳሳት እና ፍፄ እንደመወደድኩት ብላ በቃ ጉድህ እንዳይፈላ እኔ ትልቅ ፍርሃት አለብኝ። ለማንኛውም ግን ፍቅርን በዚህ ልክ አትጨማለቁበት። ፍቅርን በዚህ ልክ በቃ የሆነ ልኩን አታሳጡት። በዚህ በፍቅር ሰበብ የሆነ ብልግና አታድርጉ። የሚያስጠላ ነገር ውስጥ አትግቡ። ለትውልድ የሚያበላሽ ንግግር አትናገሩ ለማለት ነው። ፍፄ በጣም ነው የምንወድ መልካሙን ነገር ሁሉ እንመኝላለን። ያንተን ቆንጅዬ ሴት ደግሞ በቅርቡ እንግዲህ እንደምናያት ተስፋ እናደርጋለሁ። በቃ የተረጋጋ ሰው ነው። የእውነት ፍፄ በጣም ነው የምወደው። እኔ በጣም ይስበኛል። በጣም በቃ ሶሻል ሚዲያ ላይ በሙሉ አፌ እማወራላቸው አንደኛው ሙቤ ነው፣ ሁለተኛው ፍፄ ነው። በጣም የሚመቹ በቃ የተረጋጉ ሰላማዊ የሆኑ በቃ ሰውን የሚያስታርቁ አስተሳሰባቸው፣ አመለካከታቸው በጣም ጥሩ የሆነ የሆነ ይለዩብኛል። እኔ የእውነት መቼም የማረሳቸው እነዚህ ሁለት ልጆች ሶሻል ሚዲያ ላይ ና ለማንኛውም የነበረን ቆይታ ይነን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ።